መቃው ምንድነው? መቃ ላይ ያለው እንደዛ ጭፍጨፋ ምናምን በዛ ብሎ አረግ። እዛ እኮ ብዙ ሰው አለቀ። ብዙ አርማት ብተናና አለቀ። የተወሰነ መከላከያ ሆነው፣ አሃ ሲቪል ውስጥ ሹፌርና ተሳፋሪ ምናምን ንጹህ ሰው የሚባለው። አይ ተሳፋሪ፣ ተሳፋሪ አይደለም። ሹፌሮቹ ነው ማዳበሪያ ጭኖ የሰጅቡ ተማሪ ያበረቸው የመጡ በርካታ ስፈሮች አሉ። እዛ መካከል ላይ ደግሞ እንትኖች አሉ። አንዳንድ የህዝብ መኪና አሉ። ያሁም እንደ ከሁለት እና ከሶስት ይወጣ መስለኝም እንደ የተቀረው የጭነት መኪና ነው። ታጅቦ ይህ ወረደ ወደ ታጅ። አዎ። እና እንደ ምንድን ነው እንትኑ ሰዎች ታግተው ሄዱ የሚለውስ ታግተው ሄደ ሰዋል። እንደው ታግቶ የሚሉት በዚሁ በእንትኑ ነው የምናየው፣ ያየው እንጂ ጨርሶ እዛ ነው ሹፌሮቹን ነው ገለዋቸው ነው የሄዱት። 16 ሹፌሮች ተገሏ። ሲቪሎች ደግሞ እንደዚህ እንደዚህ ሆኖ ታግተው የሞተም አለ፣ አግተው ወስደዋቸዋል ብሎ ነው እዚህ የሚያረግቡት ማለት ነው። አረ እዚህ ስምንት ነው ስምንት ሹፌሮች ነው የምናውቀው በዚህ በሚዲያው ግን አስራ ስምንት ይላሉ አስራ አምስት ይላሉ በዚህ ነው የምናየው። ቦታ ላይ ያላችሁ ነው ከእናንተ እንትን ያው ዋናው ስማንም ትናንትናም ልዩ በተለይ አድማ ብትነው ነው በጣም የጨፈጨፏቸው እንጂ ሌላው ምንም አላለም ነው አሉ። አዎ አድማ ብትነው እንጭፍጥፍ ያደረጉት ያው መከላከያ ነበረ እነሱን አሳልፈው እነዚህ ምስል እዛው ኬላው ላይ ዝም ብለው ስራ ብለው አጥምደው በኬላው ሀት አንሳ በዛ የአስበውት ጠብቋቸው የቆዩት እንዲያው መኪናው ላይ እንዲያለ እንዲ አንድ ሞክ ሰጡት፣ እዛው ላይ ጨፋጨፋቸው። ወደ ስንት ይሆናል ነሱ የሞቱ የሚለው አሁን ንትሮች፣ እነዚህ ብሬባብጥ ነው መከላከያችን የተወሰኑ አሉ። አንድ ስድስት ያህል የተጠሩት ንትን ነው አርባ ሰባት ነው አርባ ሰባት ልዩ ኃይል ልዩ ኃይል የነበረው ማለት ነው። አድማ ብተናል አድማ ብተናል። አርባ ሰባት አንድ ስድስት ያህሉ መከላከያ ይኖራሉ እንጂ የተጠረው አድማ ብተናል። የሚገርም እና አግተው የወሰዱት ሰው የለም በቃ። እስካሁን የሰማችሁት እንደ አግተው እስካሁን እኔ አልሰማሁም። እዚህ ላይ ማህበራዊ ሚዲያ ላይ ነው እና ያው ታግተው እያሉ እሱ ላይ ደርስ ነበረ ዋናው አንዳንድ የማገት ጉዳይ ተብሎ ነው መረጃዋ ትደርስ የነበረች እናንተ ጋር ምክራስ ነው። ወደ እናንተ የሚመጣውን ሰው አይደል የለም የ ነው ታገሰ ለምን ገለው መሳሪያውን ሁሉ ይዘው ነው ያው ክላሽን ነው ነው ያ በቃ ማ ለአጥምሮ በጫካ ገብቶ ነው ያደረው። ሲቪል ሰው በጣም በጣም በጣም ብዙ ሰው እንኳን እስካሁን ራሱ ዛሬ እንኳን ወርቆ በየቦታው ወርቆ ከተማው መሀል ላይ ነው። በቃ ድብደባ የጀመሩና የራሳቸው እርስ በርሳቸው መተዋቸዋል ማለት ነው። አህዝቡንም እራሱ አይደው ከተማው ላይ ነው የጨላው እዛ ላይ ነው ያስነሱት። ያው ተኋላም ያለፈውም መከላከያ መከራከያ ተወሰነ ባስሮ ነበር አሉ። እነሱን የጨላውን አንስተው እነሱን ታሳለፈው በኋላ ፓሪና ያው ልዩ ሀይል ነው ብሎ ስለሚያስቡ ብለው ነው ተዘጋጅተው የመጡት እና መከላከያ ነው በኋላ ተመለሰ። የተወሰነ ደግሞ አሪማ ምሳና ወደ ኋላ ደግሞ ተመኪኖች ኋላ ደግሞ የነበረ አለ። እሱም ደርሶ ያው እዛ ውጊያ ገጠሙ። እዛ ደ እንግዲህ እየጠረገ እንዲሁ እንግዲህ የልዩ ሀይልና የእንትን መከላከያ ጥይት ኖ የነሱ የሚተኩሱት የተኩሱት ሰላማዊ ሰው አልቋል ወደ መቶ ሀምሳ ሰው ነው ይላሉ፣ ሁለት መቶ ነው ይላሉ። አልቋል ትብርሰቡ እዛው እንደ ሁኔ ቅማንት ነኝ ብሎ እዛው ህዝቡ መሀል ላይ እንደዚህ እንደው በጣም የሚገርም እኮ ነው። በቃ ያው እነዚህ እዛ ማይካድራ ላይ ምናምን ያው የትግሮች እና የሻዕቢያን እንትኖች ናቸው እኮ እነዚህ። መስ ቴነኞች አይደሉም መቼም እዛ ህዝቡ መሀል ላይ እንደ አይነት እንደ እነሱ ጋራ እነሱ ጋራ በቃ ትስስር አላቸው፣ አሁንም ትስስር አላቸው። አዎ አሁን እኮ ትናንትናም ጸጉራቸው ሲያስፈራ ሲያስተሉ ምናምን እንደዛ እዛ ያረዱ ናቸው እንጂ እዚህ ያሉ እንደው በቅማንት ስም እንጂ ሙሉዎች ቅማንት አይደሉም። በዛ ህዝብ ስም ለመነገድ ፈልገው ነው እያሉ ነገሩ አንተው እነሱ እንተው አለ። መሥሪያ ቤት ላይ ያለው የመንግስት ማቅር ነው ማለት ነው። አይ ክፍተት አለ ማለት ነው እኮ አሁን ምን አክሽን ተወሰደ? ከዛ በኋላ እንግዲህ ሁሉ ነገር ተፈጠረ። ምንድን አክሽን ተወሰደ? እንደውም በከተማው ውስጥ እናንተስ አአ አምራሽ ምንድን አይነት እንደው ምላሽ ተሰጠ? አሁን መንግስት ምን እርምጃ ወሰደ?

ስም አበረታችን ሊዘረፋ ደግሞ እያማለን፣ እነዛ ሀይል እንኳን ጨምሮ አሁን ይህንን ድርጊት የፈጸሙ ሰዎችን ለመያዝ ለማስቆም ምንም የተደረገ ሰው አይደለም የለም። በጣም እንደው

በወሬ ደረጃ እንደዛ እየተወራ ነው። አሁን እንደው እርግጠኛ እርግጠኛ ያለ ነው በቃ ማለት ነው። አብዛኞች እያለቀሱ ነው የሚናገሩት። ይገርማል። የምን መከላከያ በደል እያደረሰባቸው ማለት ነው ነው አላስገባቸው አለ ወዴት ምኖች መከላከያዎች ናቸው የሚያለቅሱት? የሚናደዱ አርባ ግራር ላይ እንደው በዚህ እነሱም እንዲያልፉ ወደ መቃ ነው፣ ወደ መቃ ሄደን እንቅጠም ብለው ነው እነሱ

እዛ ተዋኒ ሰራተኛ ሆኑት እየነበሩ ማለት ነው። በስሜት አለመግባታቸው እኔም ጥሩ ነው ብዬ ነው የምለው። ምክንያቱም እዛ ከገቡ በኋላ ህዝብ ላይ ሌላውን ጨፍጭፈው እነሱ አረጉት የሚል ነገር ለማላከት ስለሚፈልጉ፣ በተጠና መልኩ ግን ወጣው ከሄዱ አን ሁሉ መሳሪያ ይዘው ከሄዱ እንዴት ከቦ እርምጃ አልተወሰደ የሚለው ነው እንግዲህ ወደ ወደዛ ወደ ህዝቡ መሀል በዚህ ስሜት እንደሆኑ መግባታቸውን በግልም እኔም አልደግፍም። አንዱም አመቻ ለ አመቻ ለነሱ ወደ ተዋንግበትን

ከቶም እኮ ማመለጥማ ቢቻል ጥሩ ነበር፣ ግን አሁን ይህንን ነገር ማስወገድ እንጂ በዛኙን በዚህ አሸናፊ ከመከላከያ ጋር ክፍተት ካለ እሱን ለመሙላት ህዝቡ ፊት ለፊት ላይ መቅጠም ነው እንጂ ከዚህ ማከሻሹ ውድቀት ነው። ጥራት ደግሞ የሚፈልገው ይህንን ነው። አቅምን ዙ ላይ ይዘህ ህዝቡን ትይዝና የመንግስት ክፍተት ካለበት የመንግስት ክፍተት ካለበት ይሄ ነገር ክፍተት አለ በዚህ በዚህ ያው እንደ ላይ እንደ ሁለት ሺህ ስምንት ወንደ ሁለት ሺህ ዘጠኝ ምንም ሳይል ያው ሁለት ወር እየገባ ዋና ዋና የሚባሉት በቃ

መከላከል ይሄ ነገር አሁንትን ስለሚል እነሱ ምናልባት የሚሉበትን ምክንያት በግልጽ እዛ ጋር ግን ሽማግሌም ሆነ እንደዛ ይዞ ነገሩ ሌላ ጥፋት እንዳያስከትልና ሌላ እንደ ጥናት መሄድ ይኖርበታል። ግን ህዝቡ ተባባሪ ከሆነ ምንም ነገር ቀላል ነው። ህዝብ በዚህ በቆራጥነት እስከወጣ ድረስ፣ በዛ መሀል ግን ጣልቃ ገብቶ ህዝብን እርስ በርሱ በማባላት ለሌላ ትርፍ ደግሞ የሚሄዱበታል። አሻጥራቸውን ታውቃለህ። ለጊዜ የሚነብረውን ወደዚህኛው ሲቀዘቅዝ ዛ ይመታሉ ወደዚህኛው ሲቀዘቅዝ ዛሬ እየመጡ ያማሙቁ ነበር። በኋላ እርምጃ ሲወሰድ የትግራይ መታወቂያ ይዘው የተገኙ የመጀመሪያው ጊዜ ያታስታውስም አስራ ስምንት ሰዎች መታወቂያቸው የትግራይ አካባቢ ልጆች ሆነው የተገኙት ቅማንት ናቸው ተብሎ ለነሱ በማያ በማይጨበል ለነሱ ምንም አይነት ትርፍ በማያስገኝ መልኩ በትክክል ችግሩ እንዲፈታ ህዝብና መንግስት ቋብሮ ቢሆን ምንም ችግር የለም እኮ ከመሀል ያለው አሁን ህዝብ እንዲያጸጋ ግን ሆት እያደረገ በስሜት እየነዳ። ግጠሙ ንግጠሙ የሚል ቀስቃሳው ጥላት ይመችዋል አየህ እ እነሱ አሁን ስለሆነ እንዲከፋፈሉና ወጥ የሚከፍተው የመከላከያውንና የመከላከያውን እነሱ ሰበባቸው እንዲጣሉ ሰበባቸው እንትን ይላል። በቃ ይህንን አሁን ሲባል ሉ ሰብሰብ ብሎ ይህንን የተባለውን በትክክል መያዝ የሚያስረዳ መያዝ አሁን ህዝቡ ወደ አንድ መጥቶ ልክ ማን ያስረዳ ምናምን ይሄ አብሮ የሆነ ማንኛውም ሰው ስሜቱን ይናገርና ከዚህ በፊት እንዳየ ነው ማለት ነው። ተወካይ ወይም ደግሞ ያንን ነገር በባለቤትነት ይዞ ወደፊት ለመሄድ ሰው አይሰበሰብም። ሁሉም በፊናው የሆነ ነገር ይላል። እነሱ ጥቂቶች ተሰብስበው ይህን ሁሉ ጥፋት የሚያደርሱት ብዙ ህዝብ አብሮ በመቆም ስለማይታይ ነው። አንዱ ለአንዱ ስለማይተባበር ነው። ስለዚህ አሁን ይሄንን ነገር ይዞ በቃ ይሄ ነገር ዳር መድረስ አለበት። መንግስት ይሄ ክፍተት አለበት ከኛ ከህዝብ ይሄ ክፍተት አለብን የሚል ከሃይማኖት ተቋማትም እንደዚህ ከሀገር ሽማግሎች ካለው ላይ ችግሩን በትክክል በዘላቂነት ለመፍታት በመሸሽ የሚያመልጡት ስላልሆነ ይሄ ችግር ማለት ነው ኢኮኖሚካል ፕሮብሌም አለ። ያን ሁሉ መከራ የተከፈለበት ቦታ ነው፣ ድንበር ነው። ምን አለ በዘላቂነት ማዋረድ ነው የሚፈልገው ጥላት። ስለዚህ እሱ ነገር እንትን እንዲል ሰው ወደፊት ይመጣና

ያንን ስራ ለማድረግ ተመስራቶ ነው። እሱን መያዝ እኮ ነው ታዲያ። እነሱ አሁን እንደዛ ምንድነው አብሮ ስለሆነ አለ በመናበብ እኮ የምታየው ነገር ነው። በመናበብ እንዴት መረጃ እንደሚመጡ ይሄ አሁን እነሱ የሰሩትን ክፍተት እንኳን ህዝቡ አበረላቸው አይደል። ሌላው ቦታ ላይ ያንን የሚመስል ምላሽ ወይም ያንን የሚመስል የማረጋጋቱን ነገር ህዝቡ መያዝ የለበትም ወይ ነው የኔ አሁን አባባል። በዛ የሚሆን በዚህ ችግሩ እንዳይሰፋ ነው የኔ ጠቅላላ አላማዬ። እንደው ለማስረዳት ይሄ ነው ችግሩ። ተስፋ ከእንግዲህ ወላ አንተ